የሰላም አስከባሪ ኃይሎች ለማንነታቸው መስዋዕትነትን የከፈሉ ወገኖችን አደራ የመጠበቅ ኃላፊነት እንዳለባቸው የወልቃይት ጠገደ ሰቲት ሁመራ ዞን ሰላምና ጸጥታ መምሪያ አሳሰበ። በወልቃይት ጠገደ ሰቲት ሁመራ ዞን ተከዜ ግንባር ሲሰለጥኑ የነበሩ የሰላም አስከባሪ ኃይሎች ተመርቀዋል። ተመራቂዎቹ የቀጠናውን ሰላም ለማረጋገጥና የማህበረሰቡን የማንነት ጥያቄ ለማጽናት ዓላማ ያደረገ ስልጠና ሲወስዱ መቆየታቸውን የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘወዱ ተናግረዋል። ይህ የተከዜ ዘብ ትውልድ ትናንትን በማንነታቸው መስዋዕትነት የከፈሉ ወገኖችን አደራ የመጠበቅ ኃላፊነት እንዳለበትም አሳስበዋል። የማንነት ጥያቄ ሕጋዊ ምላሽ እንዲያገኝ የሚያደርጉትን ጥረት አጠናክረው እንደሚቀጥሉ ኮሎኔል ደመቀ ዘወዱ አረጋግጠዋል። ማህበረሰቡ በሰላም ወጥቶ እንዲገባ የሰላም አስከባሪዎች ሚና ከፍተኛ መሆኑን ያነሱት ደግሞ የዞኑ ሰላምና ጸጥታ መምሪያ ምክትል ኃላፊ አቶ ጌታቸው ሙልጌታ ናቸው። ማህበረሰቡ በአመራሩና በጸጥታ መዋቅሩ ላይ እምነት ያለው መሆኑን ያስረዱት አቶ ጌታቸው እያንዳንዱ የጸጥታ አባል ማህበረሰቡን በቁርጠኝነት እንዲያገለግል አሳስበዋል። ስልጠናው ከዚህ በፊት የነበራቸውን ልምድና እውቀት የበለጠ እንዳሳደገላቸው ተመራቂዎቹ ተናግረው የሚሰጣቸውን ተልዕኮ በብቃት እንደሚፈጽሙም አረጋግጠዋል። ዘገባው የአምሳሏ ሞኜ ነው።